ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ትጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን የማሰማቸዋለሁ። መልካም ሚዲያ ላይክሼር ሰብስክራብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነውም አልፎ መረጃን የማስቀድምላችሁ በአማራ ክልል በተለያዩ ቦታዎች ላይ የደፈጣ ውጊያዎች እየተደረጉ እንደሚገኙ ከአካባቢ የሚወጡ መረጃዎች ይጠቁማሉ። ከዚህ በተጨማሪ በመካከለኛ ምስራቅ ጉዳይ አሜሪካ እንደገባችበት መረጃዎች ወጥቷል። አሜሪካ የእስራኤልን የቦምብ ማብለያ ጣቢያዎችን በስድስት ፓንከር ቦምብ ማትቼ ደምስሻለው ብላለች። ይህንንም እንመለከታለን። አድማጮቻችን፣ ተመልካቾቻችን ቀጥታ ወደ መረጃው ሲሄድ በአማራ ክልል በተለያዩ አካባቢዎች ውጊያዎች ተደርጓል። ለአብነት በጎንደር ላይ ጋይንት ጥርጥራ በተባለው ቦታ በቅኝት ላይ የነበሩት የአገዛዙ ወታደር ላይ ፋኖቹ ደፈጣ ጥቃት ፈጽሞባቸዋል። በፓትሮል ላይ የነበሩት አምስት ወታደሮች ሞትና ቁስለኛ መሆናቸው ተገልጿል። አድማጮቻችን፣ ተመልካቾቻችን እንግዲህ አማራ ክልል ላይ በተለይ ጎንደርና አካባቢው ላይ የሚፈጸሙ ጥቃቶች በአብዛኛው ቀደም ሲል ያገዛዙ ወታደር ወደ ወረዳ ከተሞችና ወደ ወረዳ ቀበሌዎች የተበተነው የስርዓት ወታደር ወደ ካምፕ በሚመለስበትና አሳሳ እናደርጋለን ብለው በተሳሳተ መረጃ በሚንቀሳቀሱባቸው አካባቢዎች ፋኖቹ በሚደብሳቸው መረጃ እና ማስረጃ መሰረት ደፈጣ ሰርተው ዋጋ እያስከፈሏቸው እንደሚገኙ ይታወቃል። ቀደም ሲል እንግዲህ በርካታ የፋኖ ቀጠናዎችን ተቆጣጥረናል ብለው ፋኖ አውቆ የለቀቀ መሆኑን እየገለጽንላችሁ ነበር። አሁን በሚመለሱበት ጊዜ ደፈጣ እየተፈሰመባቸው እንደሚገኝ ነው የተገለጸው። ቀደም ሲል እነሱ ፋኖን ደፍስሰናል። አስር ፐርሰንት ብቻ ነው ቤተክርስቲያን እና ገዳማት አካባቢ ዋሻና በረሃ አካባቢ ሄዷል፣ ዘጠና ፐርሰንት አሳክተናል እያሉ ፊልድ ማርሻል ብርሃኑ ጁላን በተደጋጋሚ እየወጡ ይህንን መረጃ ሲያሰራጩ ነበር። ነገር ግን ፋኖቹ አውቆ ቦታ በመስጠት ወደ ወረዳና ቀበሌ የተበተነውን የስርዓቱን ወታደር በሚመለስበት ጊዜ በደፈጣ ዋጋ እያስከፈሉት ይገኛሉ። በአሁኑ ሰዓት በደቡብ ወሎ መቅደላ በተፈጸመው የደፈጣ ጥቃት በኮረም ጉዳት በርካታ ጉዳት ደርሷል። በተመሳሳይ በጉዞ ላይ የነበሩት ወታደሮች ነው እንግዲህ በብዛት የተመቱትን ተብሏል። አድማጮቻችን ተመልካቾቻችን በደቡብ ወሎ መቅደላ እንግዲህ የተለያዩ ቦታዎች ላይ ነው ውጊያዎች እየተደረጉ የሚገኙ። በዚሁ አካባቢ ለእርዳታ የመጣውን እህል ለሚሊሻ እያከፋፈሉ እንደሆነ ነው የተገለጸው። እንግዲህ እዚህ አካባቢ ሰብአዊ ድጋፍ የሚያደርጉ ኃላፊዎች ጉዳዩን እንዲከታተሉ ሲሉ ከአካባቢ የሚወጡ መረጃዎች ይጠቁማሉ። በወረዳው ከሚገኙት ሰላሳ ቀበሌዎች ውስጥ ብልጽግና ከተማ ብቻ ነው እንግዲህ የያዘው። በርካታ ቦታዎች እንግዲህ ፋኖዎች እንደሚገኙበት ነው የተገለጸው። በዚህ ምክንያት እንግዲህ ፋኖ የተቆጣጠራቸው አካባቢዎችን እርዳታ አንሰጥም በማለት ሕብረተሰቡን እየበደሉ እንደሚገኙ ተገልጿል። በጎንደር ዙሪያ ምንዝሮ ከጠዋት ጀምሮ ውጊያ መኖሩ ተሰምቷል። ሰሞኑን እንግዲህ በእነዚህ ቦታዎች ላይ ከባድ ውጊያዎች ሲደረግ ነበር። ሌላው ዛሬ ከማለዳ ጀምሮ በማቄት ከባድ ውጊያ እየተደረገ ይገኛል ላይ አርማጮ ውጊያ ተደርጓል። ባለፈው ጊዜ እንግዲህ ሐሙሲት ወደ ሀያ ሁለት የመንግስት ወታደሮች ማመታታቸው የሚታወስ ጉዳይ ነው። ሌላው አቸፈር ሊበን ከተማ በካምፕ ላይ ጥቃት ተፈጽሟል። አስራ አምስት የመንግስት ወታደሮች ሞትና ቁስለኛ ሆኗል። በብስጭት እንግዲህ ህፃናትን ጎርቷል። አዋቂዎችም እንደዚህ ሆስፒታል የገቡ መኖራቸው ተገልጿል። እንግዲህ አማራ ክልል አካባቢ በሚፈጸምባቸው የደፈታ ጥቃቶች ተበሳይቶ ህብረተሰቡ ላይ የአጸፋ እርምጃ የበቀል እርምጃዎችን ሲወስዱ ነበር። ይሄንኑ ነው አሁንም እያደረጉ የሚገኙ። እዚህ አካባቢም እንግዲህ በንጹሀን ላይ እርምጃ መውሰዳቸው ተሰምቷል። ከዚህ በተጨማሪ ከስምሪት ቀጠና ወጥተው ፋኖን የሚቀላቀሉ የአገዛዙ ወታደሮች በርካታ መሆናቸው ተሰምቷል። እነሱ ግን አስር ፐርሰንት ብቻ ነው እየቀረን ዘጠና ፐርሰንቱን አጠናቀላን እያሉ ባለበት ሰዓትም የፋኖ የስልጠና ሂደትም ተጠናክሮ የቀጠለበት ሁኔታ ነው ያለው። ፋኖቹ ከሚያደርጉት የካምፕ ጥቃትና ከደፈጣ ጥቃት ባሻገር ስልጠናዎችን አጠናክሮ የቀጠሉበት ሁኔታ ነው ያለው። በተለያዩ ቦታዎች ላይ ፋኖ አሰልጥኖ እያወጣ እንደሚገኝ ተገልጿል። ከዚህ በተጨማሪ ፊልድ ማርሻል ብርሃኑ ጁላ እንግዲህ በቀይ ባህር ጉዳይ ከአሜሪካ ባህር ኃይል ጋር ተነጋግረናል፣ አብረን እንሰራለን ማለቱን ተከትሎ ኤርትራ ወደ ድንበር አካባቢ ሰራዊት የማስጠጋት ስራን እየሰራች እንደሚገኝ ከአካባቢ የሚወጡ መረጃዎች ይጠቁማሉ። እንግዲህ እንደምንም አድርጎ ኤርትራን ገፋፍቷት እንድትቶክስ ወይም ወደ ጦርነት እንድትገባ የሆነ ነገር ድንበር አካባቢ ላይ ማኑ ለማስነካት የሚፈልጉት መሆኑን ነው እንግዲህ መረጃዎች የሚጠቁመው። ዛቻዎች እና አሁንም አንዳንድ ነገሮች፣ ቃላት ውርወራዎች ተጠናክሮ የቀጠሉበት ሁኔታ ነው ያለው። አሜሪካን ተገን በማድረግ አብረን እንሰራለን የሚሉ ንግግሮችም እየተሰሙ ይገኛሉ። ኤርትራ እንግዲህ እነዚህን ጉዳዮች በሶሻል ሚዲያዎች በማህበራዊ ሚዲያዎች እያንዳንዱን እንቅስቃሴ ስለምትከታተልና ስለምትሰማ ለራሷ ጥንቃቄ ስትል ወደ ድንበር አካባቢ የምታደርጋቸው እንቅስቃሴዎች መኖሩን ተገልጿል። ሰሜን ሸዋ የተቀሰቀሰው ውጊያ በይፋት ቀጠና አሁንም እንቅስቃሴ መኖሩን የተሰማው፣ ሌላው እንግዲህ አድማጮቻችን ተመልካቾቻችን በጣም አሳሳቢና በርካታ የዓለም ሕዝብ እያዳመጠው የሚገኝና ይህ ጦርነት ወደ አስከፊ ደረጃ ሊደርስ ይችላል እያሉ በርካቶች ስጋታቸውን እየገለጹ የሚገኙት በኢራን እስራኤል ጦርነት አሜሪካ ገብታበታለች። የአሜሪካ ቢ አምሳ ሁለት ቦምብ ጣይ አውሮፕላኖች እንግዲህ የኢራንን የኒኩለር ጣቢያ በደንብ አድርገን ደብድበናል ብሏል። አሜሪካ ኢራንን መደብደብ ተከትለው እንግዲህ ህዊቲ በቀይ ባህር ዝቷል። የአሜሪካ መርከቦች ዋጋቸውን ያገኛሉ ብሏል ትራምፕ። አዘናግተው እንግዲህ ሶስት የኒኩለር ማብለያ በቢ 52 ቦምብ ጣይ አውሮፕላን ተጠቅሞ አውድመናል ብሏል። ፎርዶ፣ ስፋታን እና ታንዛ ይባላሉ እነዚህ የኒኩለር ማብለያዎች። እንግዲህ ፕሬዚዳንት ትራምፕ ሁለት ሳምንት ስጡኝ ብለው ያዘናጉት ትራምፕ አዘናግተው እንግዲህ ሰርቷል የተባለው እስራኤል እነዚህን ጣቢያዎች ለመደምሰስ ሳምንት ደብድባለች፣ ነገር ግን እንዳልቻለች ነው የተገለጸው። እንግዲህ እስራኤል እንግዲህ እነዚህን ቦምብ የላትም፣ አውሮፕላንም አልነበራትም። ቦምቡ ቢኖራትም ቦምቡን የሚሸከም አውሮፕላን አልነበራትም። በመጨረሻ ሁሉም አለኝ አለችው። አሜሪካ ገብታበታለች። አሜሪካ እንግዲህ የተጠቀመችው ቦምብ የሚሳኤል ታናሽ ወንድም ተብሎ የሚጠራ መሆኑን የተገለጸው። ይህ ቦምብ 18 ሜትር ኮንክሪት ሰርስሮ የሚገባ መሆኑን የተገለጸው። ፕሬዚዳንት ትራምፕ በአሜሪካ ቢሮ ውስጥ ቁጭ ብለው ኦፕሬሽኑን ሲከታተሉ እንደነበሩ ተሰምቷል። ከዛም ወጥተው መግለጫ ሰጥቷል። እኛ ዓላማችን ሽብርተኝነትን ማስወገድ ነው ብሏል። እንግዲህ በመካከለኛ ምስራቅ ማን አለብኝ የምትለዋን ኢራን አሁን ሰላም መፍጠር ብቻ ነው የሚገባት ብሏል ትራምፕ። ኢራንም የእስራኤልን ከተሞች ኢየሩሳሌምን፣ እና ሀይፋ ከተሞችን በሚሳይል መደብደቡን የቀጠለችበት ሁኔታ መኖሩ ነው። መረጃዎች እየወጡ የሚገኙ አድማጮቻችን፣ ተመልካቾቻችን የእስራኤል ፕሬዚዳንት ኔታንያሁ ትራምፕን አመስግኗል። ትራምፕም የአሜሪካ ኦፕሬሽን መሪዎችን አድንቋል። ኔታንያሁ አሜሪካ ታሪክ ሰርታለች ስሉ የደስታ ንግግርም አድርጓል። አሜሪካ እንግዲህ በስድስት ባንከር ቦምብ ነው የተጠቀመችው ይሄንን አካባቢ ለማውደም አድማጮቻችን ተመልካቾቻችን እንግዲህ አሜሪካ የፕሬዚዳንት ዶናልድ ትራምፕ የኢራን የኒውክለር ማብለያ ሶስት ቦታዎች ያሉትን ባለን መሰራ ተጠቅመን አውድመናል ብሎ ደስታቸውን ሲገልጹ፣ እንዲሁም የእስራኤል ፕሬዚዳንት ኔታንያውም ይህንን ደስታ ሲገልጹና ትራምፕንም ሲያመሰግኑ የነበረበት ሁኔታ ከገለልተኛ አካል የዚህ ቦታ መመታት እስካሁን የወጣ ነገር የለም። እንግዲህ የአሰፋ እርምጃዎች ከዚህ በላይ ይሆናሉ ወይስ ባለበት ይቀጥላል የሚለው ጉዳይም ራሱ አንድ ሌላ ጥያቄ ነው። ኢራንም እንግዲህ ኢየሩሳሌም እና አይፋ ከተሞችን፣ የእስራኤል ከተሞችን ድብደባ ያጠናከረችበት ሁኔታ መኖሩን የተገለጸው የእስራኤልም የአየር ላይ ማክሸፊያ መሳሪያ አይረንዶም በጣም የደከመ መሆኑን ነው። እንግዲህ እየደከመ መምጣቱን መረጃዎች ሲወጡ ነበር። ቀደም ሲል እንግዲህ አሜሪካ በበርካታ መካከለኛ ምስራቅ ዙሪያ ላይ ወታደራዊ የጦር ካምፕ እንዳላት የሚታወስ ጉዳይ ነው። ከዛ በተጨማሪ በዚሁ በቀይ ባህር ጉዳይም ራሱ እና ሁቲዎች እዛቻቸውን ያሰሙበት ሁኔታ አለ። በዚሁ በአሜሪካ መርከቦች ምክንያት ሌሎችም ተጽዕኖዎች ይኖራሉ ተብሎም ተፈርቷል። እንግዲህ በዓለም የገበያ ሁኔታ ላይ እንግዲህ ከፍተኛ ጫናን ሊፈጥር ይችላል ነው የተባለው። ባለፈው ጊዜም እንግዲህ የቀይ ባህር የመርከቦች ማማታት ሂደት ከፍተኛ ስጋት የሆነበትና ከቦታ ወደ ቦታ ሸቀጦች ማሸጋገር እንቅፋት የፈጠረበት ሁኔታ ነው ያለው። ነዳጅ አሁንም የነዳጅ ጉዳይ ውጥረት ነግሷል። ከዚህ በላይ እንግዲህ ነገሮች ሊከሰቱ ይችላሉ ተብሎም የተፈራበት ሁኔታ ነው ያለው። ዓለም ጎራ ሊለይ ይችላል የሚልም ስጋት ተሰምቷል። እንግዲህ ጉዳዩን እየተከታተል መረጃዎችን ወደ እናንተ የምናቀርብ ይሆናል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና አምራ ግብር እስከምንገናኝ መልካም ጊዜ እየተመኘሁላችሁ መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለው። መልካም ጊዜ።